ሞገስ እና የብሩኬ ወንድም አብረው ቁጭ ብለው እያለ ደረሰባቸው። ይህ የተረገመ ዝና የሚባል ሰውዬ ዝና ሞ ብሩኬን ምን አድርጎት ነው? ለምን ሳሳሰበው? የብሩኬ ወንድም በመምጣቱ እሱ ለምን አሳሰበው? ለምን አስጨነቀው? ብሩኬን ያደረገው ነገር አለ ወይም ያገተው ነገር አለ ወይም ገሎታል ስለዚህ የብሩኬ ወንድም ለሱ በጣም ትልቅ ሀሳብ ሁኖታን በመምጣቱ ማለት ነው። ሞገስን እየተከታተለ ለመግደል አስቧል። እሱም ደግሞ ሲያዩ ዝና ማለት ይሄ ነው ብሎ ከቅምጡ ሲነሳ ያየዋል። ታዲያ የሆነ እንዲሁ ሳብሎ ሞገስን ሊመታ ሲመጣ ኮሌታውን ይዞ ወደኋላ መለሰው። ይህ ነው እንግዲህ የብሩኬ ወንድም ከስር እየወጣ ነው መሃሌትና ዝና ቅድስትንና የእሱ ምሳሌን ሊያገቷቸው ሲሉ ደረሰባቸው። ወንድም ኩራት ነው የሚባለው። ለዚህ ነው ወንድም ኩራት ይላልና፣ ብሩኬ እሱ ባይኖርም እንኳ ወንድሙ በመምጣቱ ተከበረ። አሰላሙአሌይኩም፣ ወረህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ፣ ውድ እና የተከበራችሁ ኢትዮጵያውያን እንደምናላችሁ፣ ልኝን ያለው አልሐምዱሊላ። በሀገርም በሀገር ውጭ ሆናችሁ የምትከታተሉኝ ውድ ተመልካቾች የሰብስክራይብ ላይክ፣ ሼር እያደረጋችሁ ለቤት ያድስ ሲሆናችሁ እንድታበረታቱኝ በአክብሮ ተጠይቃችኋለሁ። ዝና እንግዲህ ከዚህ በፊት እንዳመለከተው በሚስቴንቦ ከሆነ በሞገስንቦ ከሆነ የሚወጣ ብር ካለ አሁኑኑ አመልክተህ ነገሬ ብሎ ነበር። በባለፈው ሲያሳድዳቸው የነበረው እንደዚሁ ገንዘቡን በማውጣቱ ነበር። አሁንም ደግሞ ሉላ በሉላ ቡክ ለሞ ለዚህ ለብሮኬ ወንድም ብር ሲስብ ቶሎ ብሎ ሚስዩ ደረሰው። ከዛም ተደውሎ ተነገረው። በዛ መልኩ ሊደርስባቸው ቻሉ። ምን ይፈጠራል ወደሚለው አብረን የምናይ ይሆናል። ውድና የተከበራችሁ ተመልካቾች፣ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሞገስ እንግዲህ ምን እያደረገ ነው ወደሚለው ስንመላስ፣ ይህዝና የሚባል ሰው ይህዝና ጉራና የመሐሌት ጉራ ነው የሰለቸኝ አይ መሀንዴት የብሩክን ቤት እድሜ ልኳ እንደተመኘችው አሁንም ከተፈታች እንኳ ተፈታ እንኳ ተስፋ ትቆርጥ የሱን ቤት አገኛለሁ እያለች ነው የምታስበው ማለት ነው። ከንቱ ልፋት። ውድና የተከበራችሁ ቤተሰቦች ሰብስክራይብ ላይክ ሼር ማረጋችሁን እንዳትረሱ። ሁላችሁም ለዚህ ቤት አዲስ የሆናችሁ ሰብስክራይብ ላይክ ሼር ማረጋችሁን እንዳትረሱ ለቻናል የአዲስ የሆናችሁ አሁንም ቤተሰብ እየሆናችሁ የደወል ምልክቷን በመጫን ቤተሰቡ ነው። የብሩኬ ወንድምና ሞገስ እንግዲህ ኧረ ትልቅ ሁነኋላ ርጅታል ተመላል ጣህን እየተባባሉ እንግዲህ እየተሞጋገሱ ይገኛል ማለት ነው። አይ ሞገስ አለቀልህ እስካሁን እንደ ብሩኬን ፈልጌ ያገኛለሁ እያልክ ዝና ኳሊታኒ ሶሳያን ጠለጠለህ ፈጣሪ ያውልህ ማለት ነው። የብሩኬ ወንድም እንደሚያው እንደሚያተርፍህም እርግጠኛ ነኝ። እንዲሁም ደግሞ በዚሁ አጋጣሚ ብሮክ ስለጠፋ ምናልባት እሱን አንተን ያገድከው ብለው ለፖሊስ ያመለክቱበታል የሚለውን አብረን የምናየው ይሆናል። ውድና የተከበራችሁ የምሳሌ ድራማ ተከታታዮች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንዲትሆኑ በሙሉ አክብሮት እንጠይቃለን። ምሳሌ እንግዲህ አባዬ የት ነው እያለች እየረበሸቻቸው ትገኛለች። በአባቷ መጥፋት በጣም እያለቀሰች ነው። አባዬ ምን ሆኖ ነው እያለች ነው ማለት ነው። ውድ እየተከበራችሁ ተመልካቾቻችን፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ እየሆናችሁ ተቀላቀሉን። እንግዲህ ቅድስት ለሞገስ ትደውል እና ባክን ጋሼ ከጠፋ ዛሬ አራተኛ ቀኑን እያስቆጠረ ነው የብሩኬ ወንድም መቶ እየፈለገህም ነው ትለዋለች። በቃ በአንተ ስልክ ደውልልኝና ላገኝህ ይችላለሁ ይለዋል። እንግዲህ ብሩኬ ይገኛል ወይስ ምንድን ነው የተፈጠረው የሚለውን አብረን የምንመለከት የሆነ ቅድስትም ወርቋን አልሰጥም በማለትዋ በኔ ነው እንዴ ያለች። አንዳንድ ጊዜ ግዜናም ትጨነቃለች ማለት ነው። ውድ የተከበራችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ አሁንም ከጎን ሆናችሁ እንድታበረታቱኝ በአክብሮ ተጠይቃለሁ ማለት ነው። ሞገስ አሁንም ስልክ እያወራ ነው። ማን ጋር ነው? በቅድስት ስልክ የቡርኬ ወንድም እያወራው ይገኛል ማለት ነው። እሱም የሚሆነው ውርኬ ካልተገኘ አሁንም ቢሆን ለፖሊስ ደ እናመልክት ሲባባሉ ይደርስባቸዋል። እሱማ ሎላን ይዥሽ ለውጣ እያላት ነበር። ሎላ ግን ባለመውጣቷ ፈጣሪ ደርሶላታል ማለት ነው። አሁን ቢያንስ እንኳ ራሷን የማዳን እድላላት። ነገር ግን ሞገስ ምናልባት ሊገለውም ስለሚችል የተረገመ ዝና የሚባል ሰውዬ እየፈራ ነው ያለው ማለት ነው። ውድ እና የተከበራችሁ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲትቀላቀሉን ቀላቀሉን በሙሉ አክብሮት እንጠይቃለን። ውድ ኢትዮጵያውያን ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለእናት ሀገራችን ኢትዮጵያ ተሆነልን ኢትዮጵያ ተለምለም እንግዲህ ኢትዮጵያ ለዘላለም ትኖር፣ መቀኛዋን ሸረኛዋን ያስወግድልን። ሰላም ለእናት ለቤተሰቦቻችን ማለት ነው። ለእናት ሀገራችን ጸሎታ አድርጉ ሁሉም ሰው በነጻነት እየተንቀሳቀሰ ኢትዮጵያ ብቻ አንዱ በሁሉም ነገር በፍርሃት፣ በተለይ ወደኛ ሰሜን ወሎ አካባቢ በጣም ከባድ ሁኔታ ላይ ነው ማለት ነው ፍርሃቱ ምናምን አረ ይህ ጉድ ይብቃል! የምትሉ ቤተሰብ እስኪ ኮሚንት ላይ ሃሳብ አስተያየታችሁ ነው እጠብቃለሁ። እዚህ ጋ እንግዲህ ዝና መሀልሌትን እያዋረዳት የማትረቢ ከንቱ ሰውነሽ፣ የማትረቢ ቆሻሻ ሰውነሽ እያለ እያዋረዳት፣ እየዘለፋት፣ እየሰደባት ትገኛለች። እሷ ሲገባት ነው፣ ስራዋ ነው። ሞገዝ ጥሩ ነገር ነው ዝና እያደረክ ያለሁ ነገር፣ ግን ደግሞ የማይቀጣን አካል መቅጣት የለብን ምክንያቱም እነሱ ምንም ያጠፉት ነገር የለም ማለት ነው። ውድ እየተከበራችሁ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ውድ እና እየተከበራችሁ ቤተሰቦቻችን፣ እዚህ ጋር በጣም እያለቀሰ እና ደብሮታል በወንድሙ መጥፋት በጣም የት ገባ ገባ አሁኘት በደረስኩ እያለ እየተጨነቀ ነው ያለው። የብሩኬ ወንድም ቅድስትም እያለቀሰች ነው። ወይኒ ጋሽ የት ገብቶ ነው እያለች እያለቀሰች ትገኛለች ማለት ነው። ውድና ቤተሰቦቻችን የተከበራችሁ የተወደዳችሁ ኢትዮጵያውያን፣ ሰላምን እና ፍቅርን አንድነትን ያመልክ እያሳየን ማለት ነው። ውድና የተከበሯችሁ ቤተሰቦች ሰሞኑን እንደዚሁ አልፌ አልፌ ነው ቪዲዮ በቀምለው፣ እየሰራ አይደለም እናንተም እንደዚሁ እያገዛችሁኝ አይደለም ማለት ነው። ማህሌት ምን እያለኝ ነው? ጁስ እየጠጣች ነው እባክህ እያለች የሆነ ለማጣጣልም ሆነ ራሷን ከፍ ለማድረግ ትሞክራለች። ነገር ግን ራስን በማጣጣል እና ራስን እንትን በማለት ነብስይነት የለም ማለት ነው። ውድ ቤተሰቦች ሰብስክራይበሩ ሁላችሁን ቤተሰብ ሁኑ፣ ተቀላቀሉ። የቤተሰብ ግዴታችን መወጣት አለብን፣ ሰብስክራይብ፣ ላይክ፣ ሼር እያደረግን። ውድና የተከበሯችሁ ቤተሰቦቻችን ሰብስክራይባችሁን አሁንም እንሻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎኔ እንድትሆኑ በአክብሮ ተጠይቃለሁ። ሰላማችሁ ብዙ ተተረፊ ይበልልኝ። በየላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ ተመልካቾቻችን አሁንም ሰብስክራይብ ላይክ፣ ሼር እያደረጋችሁ ከጎን ይሁናችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እዚህ ጋር እንግዲህ ቅድስትን በይት፣ ቅድስት ልጅቷን እንደ እያየሽኒ ሞገስን ማገኘት አለብኝ ብሎ ይሄዳል ማለት ነው ብሮክን ያገኘዋል አያገኘውም? አብረን የምንመለከተው ይሆናል። እንግዲህ ወንድም የቁርጥቅን ነው የሚባለው፣ ቀን ቆራጭ ወንድም ነው ይባላል። እሱም ወንድም ጋሻውን ፍለጋ ላይ ነው ማለት ነው። ውድ ቤተሰቦቼ ሰብስክራይብ አድርጎ እንግዲህ፣ የድራማው ድምቀት ጋሽ ሲኖር ነው። እሱም መኖር አለበት ከመካከላቸው ማለት ነው። ምሳሌ ፈገግታዋን እንድመለስ ምሳሌ አባቷን ካጣች ሁለነገሯን እንዳጣች ነው ማለት ነው ቤተሰቦቻችን ሰብስክራይብ ላይክ፣ ሼር አድርጎ ይቸገፉና አረመኒ ማለት የምርኒ በትክክለኛ ሪያክሽኗ እንደዚህ ሆኖ የምትመስለኝ ማለት ነው። ወይ ኢፍራታ የኢፍራታ ማስመሰል ደግሞ ከሁሉም ከመሀሊትም በላይ ነው። ለገንዘብ በቃ ሁለ ነገሯ እንቅስቃሴ ዋ ለገንዘብ ማለት ነው። ውድ ቤተሰቦች የሁላችሁም ሰብስክራይብ አርጎ ወዳችኋለሁ እዚህ ጋር ምን አለሽ እና ምን አለሽ እያለች እያሳቀቀቻት እየሰደበቻት ትገኛለች። ውድ ቤተሰቦቻችን ሰብስክራይብ ላይክ ሼር አድርጉ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ባህሪ ባህሪ ቪዲዮች እስከምንገናኝ ደህና ደህና ሰንብቶ እያልኩ የምሰነባበታችሁ እየሆነ አይደል እንግዲህ። ምሳሌ ከአጎቷ ጋር እየተቀላለደች ትገኛለች። በጣም እወድሃለሁ አጎት የትለዋለ እሱም እወድሻለሁ እያላት ነው። ውድ ቤተሰቦቼ ባይ ባይ።